ሃይሚ አስገቢያት የምር ሃይሚ እያለ ትምጣ። ለምንድን ነው የማታወሪ? ሃይሚ ቆይ ቆይ ቆይ፣ ሁላችሁም ዝም በለው። ሃይሚ

ሆነች ምልክት ኮነች እኮ ለሷና ለብሩኬ ቀለበት አደርጋለች። እንዴት ናችሁ አናችሁ ወይዬ ማይ ብራዘር ነው የምትለው። እንዴት ነሽ ወየንውድ

እነዚህ ልጆች እብድና ከመሰለ እስቲ ሲነ ጠይቅ ምንድ ነው እና ማለት ነው። እኔ እኔ ምልሽ አንቺ ቤትሽ ላይ ማለት ሰው አትገልብጪ፣ ኮፕሊንግ የሚያረግልሽ ሰው ጠፋ። እኔ የለውም ማለት ነው ለአንድ ሳምንትና አንድ አንድ ነገር አላደርግም እኔ ከዚ በኋላ ማለት ነው።

ይሄ ነገር ኮሽ እኮ መጀመሪያ ሪፖርት ይሁን እና እንተያያለን፣ አልኩሽ አይደለ? እኔ የማንም ብሁን እኔ ጋር ደርሶኛል

ታይ ፖስታ ሃይ ምዬ፣ እንዴት ነሽ? ዌልካም። ደህና ነን። አንቺ አጠገብ አለች ስነኝ እንዴት ነሽ? ደህና ነኝ። እንዴት

እ አለሁ ሌላ እፈቅርሃለሁ፣ ሌላ ብዙም የሚያሳፍር ከእኔ ጋር ድብትሃለ። ለራስህ አስበህ ለእኔ አላሰብክም። ስለዚህ ህይወት እመርጣለሁ። እኔ እኮ ከንቺ ጋር የቆየሁት ማለት ነው። ማነሽ? ዘነባለሽ? ማነሽ? እኔ ከንቺ ጋር ቆየሁት እኮ ድሮ ፍቅራችን ብዬሽ ነው። እንደውም ችግር የለም የእኔ ሞኝነት። ልቡን ተጠቅመሽ ነው ፈጣሪ ደግሞ

እናንተ ኮፕሊን አርጉ፣ የምር ነው። ኮፕሊን አርጉ የኔ ውዶች። ያልኩ ማለት እስከ አራት ሞቶ ምናምን ኮፕሊን እኔ ብቻ ማለት ነው። አንቺ ትናንትና ወንድምሽ ባይ ወንድሜ የተጠፋው እኔ ነው ያመመኝ። ካላስ እናንተ እንኳን ኩኝ። ዛሬ እኔማ አፍ ሲያዝቆ ደም እየፈሰሰ መስሎኝ ነበረ።

አንቺ ሰኒ ቤት እሺ፣ እብድ ቤት አትመስሉ። ዛሬ መጨረሻ ማራሃ ምን ተለያይተናል ብሎ ነው የሚመጣው። እንዲ ነገር ዝናገራለች ሴትዮ። ግን አንቺ ዝም በአንቺ

ደስታ ማይ ሲስት ማለት ነው። እኔ ለአንቺ ነው ምዘቀዘቀሽ። ወቂ ዘመረ ማሰትሽም ዝም ብላ ነው። ሲጀመር ዝም ብላ ነው። አንድሽ ነገር አሰጥሽም። እባክሽ ደስ የሚል ጦርነት ቢጀመር አሁን ራሱ ደስ ይለኛል። እኔ በቃ ፈታ ፈታ ልብስ ኮብሊንግ የምታደርገው ሃሚ ብቻ ናት ማለት ነው። ሃሚ ብቻ ናት። እኔ አድርጌሻል ነው ይችላል

ካሁን እየጨነቀ ነው። እስከ ለኔ ጊፍት ሰጡኝ። ምንድን ነው እናንተ? እኔና ሰን የመጨረሻችን ነው ዛሬ። እኔ እና ሊሊ ማለት የመጨረሻችን ደርሰናል። እኔና ሰን ልንለያይ አበባ ሰጡኝ። እኔ ብዙ አንቺ ሃይሚ ተብያል ነው እኔ ሊሊ ማለት ነው። እናንተ አበባ ሰጡኝ ያልኩ ለሰን የተሰጣት ነው። አይገርማችሁም ግን

አንቺ አንቺ ፋፊ ራሱ ትንሽ ነው የቀረኝ። ፋፊ ካንቺ ጋር ራሱ ምንድን ያይ ትንሽ ነው የቀረኝ። ፋፊ ፋፊ የኔ አባባ የኔ ድምቡጭ የኔ ጽገሬ ዳ ምንም ድምቡጭ አይደለች ባክሽ። አንቺ የምን ድምቡጭ ነው? የምን ድምቡጭ ነው? አይተሻለኝ እሄ አባባ ማለት ነው። አንቺ ስትወጪ ቤት ስንት ሰኒ ቤት ቤት ይቀራል እኮ። አዎ፣ እንደዚህ እኔ ብዙ ነበረኝ። የምን ወደ አስር ነበረኝ። የምሬ እኮ ነው። ብዙ አበባ ነበረብኝ። ከዛ አሁን የደመወንኩ ነው። የሆነ ሰው ልሰጥ ፈልጌ ነበር ግን አልቻልኩም። በቃ በዓሉ ልትሰጥ ነው? ለበዓሉ ልትለያይ ነው? አበባ ካልሰጠሽ ገንድሻ አለ ብሏት አረ የምርሽ ነው። እኔ እንዳንቺ እኔ አስር ባል የለኝም። ባል ይባንቺ እኔ አንድ ባል ያለኝ ባይዘው ግን አላገባም ሌላ ሴት ያመጡ ዛሬ ማርክ ሌላ ሴት ሌላ ሰው ቪዲዮ ያለች ነው። ግን አልመጣልኝም። ለእኔ ለምን አልመጣልኝም? ላይ ማጣ እኔ ራሱ አልመጣልኝም ያለች ነው። ፈጣሪ ሆይ